ሰላም ሰላም ቤተሰብ እንደምን አላችሁ? በአዳዲስ ነገር ደግሞ ዛሬ መጥተናል። የምንገኘው በወሰን ጥበብ ነው። አዳዲስ ሰዎች ከሆናችሁ ማለት ነው እንኳን ደህና መጣችሁ። ዛሬም የሚመጥኗችሁን አልባሳት አዘጋጅተናል። ወሰንዬ እንደምን አለሽ? ቴዲዬ ደህና ሰነበትክ። እንኳን ደህና መጣችሁ። እናመሰግናለን። እንኳን ደህና ቆየሽን። እንደተለመደው ከተለመደውም ወጣ ያለ በጣም የሚያምር ልብሶች ከሚጠበቅሽ እና በዚህ እንጀምር ብለን አሰብን። በዚህ እንጀምር ሰርግ ነበረኝ። የደግሜትን ሰይ ታቃለ የከስተመር ሰርግ እና ለዛ ሰርግ ዘራሲያ የሰራት ልብስ ነው እንግዲህ ወድጀዋለሁ። ብዙ ሰውም ወዶታል። በዚህ ሰርግ ላይ ያዩ ሰዎች እንዴት እንደሚያምርዩት በአምስት አርብ ነው የሰራት በሰውነት ልክ ሸፒ ነው እንግዲህ። ቀጠን እናድርጎኛል እንዲሁም ትንሻለን። ይሄ እንደ በቃ አርጎት ሸፒ ልብስ መወፍራም ሰው ያምርበታል። አያችሁት፣ እንደዚህ ሁኖ መሰራት ይችላል። እንዴት እንደሚያምርዩት ይሄ አምስት አርብ ነው። በአራት አብም ትችላላችሁ። በሰውነት ልክ ነው። ከጀርባው ላስቲክ ነው አይመስልም፣ ግን ላስቲክ ያለው አለ። ስስ ላስቲክ ስለሆነ ግን በሰውነት ይግጥም እንዲል አድርጎታል፣ ላስቲክ መኖሩ ማለት ነው። እጅየው እኔ እንግዲህ እንደዚህ ነው የማወደው። እዚህ ጋ ሽብሽብ ነው። አራት ማዕዘን ነው፣ ፈርጦች ተተክሎበታል። እንዴት እንደሚያምር እዩት። ይሄ ልብስ አልቆለት በአምስት አርብ ከሆነ ሀያ አምስት ሺህ ብር ነው። በ በአራት አርብ ከሆነ ሀያ ሺህ ብር እንሰራላችኋለን። ወደዚህ ጥለት ስንሄድ እንግዲህ እንደምታዩት በጣም የሚያምር ጥለት ነው። የሚያምር የከለር አገባብና የሚያምር ቆንጆ ልብስ ነው። ከዛ በላይ አምስት አርብ ነው። መነኑ ሁለት አይን መነን ነው። ምንም ጥያቄ የለውም አሁን ያሉ ልብሶች በሙሉ ሁለታይ ናቸው። ባንናገርም ባንናገርም ይታወቃል። ቆንጆ ነው፣ ሁለታይ መነን የሚሆኑ የሚጠቅሙ ስፌቱ እንኳ ከጎን አይለቅም። ዳር ያለው ስፌት እንትን ሽመና በደንብ ነው። ስፌቱን እንዲችል አድርገው ነው የሚሸምኑትና ሸማኔዎቹን ጎበዝ ናቸው። በጣም እንዴት እንደምታምር እዩት። ዋጋው አልቆልት አስራ አራት ሺ ብር ነው። አምስት አርብ ነው። ከወገብ በላይ ሁለታይ መነን የምንጠቀመው የአንገቱን ስታይል በምትፈልጉት ከፈለጋችሁ በሰውነት ልክ እኔ እንደለበስኩት ሹራብ ስራ ማድረግ ትችላላችሁ። ቆንጆ አድርገን ሰርተን እንልክላቸዋለን። ወደ ቀጣይ ሲኔድ እንዴት እንደምታምር እያትችን ጥለት በጣም የሚያምር ጎመኔ ከለር የተቀቀለ ጎመን ይመስል ሊበላ ጎመን የመሰለ የሚያምር ነው፣ በጣም ነው የሚያምረው። ይህም አምስት አርብ ነው። አሁን ከሆነ አምስት አርብ ናቸው። ቀጭን ጥለቶች ከስንት አንድ ነው። አራት አርብ እንጂ አሁን ደግሞ አምስት አርብ። ሰውም ፍላጎቱ ወደ አምስት አርብ ነው፣ ሰፋ አርጎ መልበስ ደግሞ ሆን ፈልጓል። ይህም ዋጋው አልቆለት አስራ አራት ሺ ብር ነው። ከወገብ በላይ በምትፈልጉት ስታይል ይጠለፋል፣ ይሰፋል። ይታወቃል የዚህ ቤት ስራ ቆንጆ ስፌት ነው። ቆንጆ ስፌ ስላሉን እንዴት እንደሚያምርዩት ዋጋ አልቆለት ይህም አስራ አራት ሺ ብር ነው። ነጠላው እንዴት እንደሚያምርዩት ከፈለጋችሁ በግሩፕ ማዘዝ ትችላላችሁ። እጅግ በጣም ነው የምታምረው። እንዲሁም ለቤተ ክርስቲያንም ይሆናቸዋል። ይቺ ጥለት ደግሞ እንዴት እንደምታምርዩት በጣም የምታምር እና የምትገርም ጥለት ነች። አታምርም? ነጠላው ጥለቷን በዚህ ክር ነች ቀሚሱን በዚህ ልክ ነው። አምስት አርብ ነው። አሁን ከሆነ አምስት አርብ እየሆኑ ነው ቀጭን ጥለቶች በሙሉ እንዴት እንደምታምር እዩዋት። ነጠላዋን በራሷ ሳይዝ ስለሆነች እዚሁ ላይ ላሳያችሁ። እንዲጠጋ ሲል ያምራል። እንዴት እንደምታምር እዩት። መነኑ በጣም ጽድት ያለ መነና። ነጠለው ደግሞ ከቀሚሱ ጋር እኩል በኩል ይሄደ ነው። እስከ ሁለት ሜትር ከሰላሳ ይሆናል ነጠለው። ያን ቀለል ያለ ቀሚስ ለምትፈልጉ ለፕሮግራም ይሆናል። እንደዚህ ወርዶ መጠለፍ ይችላል። አሊያ ደግሞ አንገትና እጅ ብቻ ይሰራል። ዋጓል ቁለቴም 13 ሺህ ብር ነው። አምስት አርብ ስለሆነ እች ጥለት ደግሞ እንዴት እንደምታምር ካሜራማን በደንብ ይታያል። በደንብ አቅርብላቸው። በምልክት በጣም የሚያምር የከለር አገባብ ኦሬንጅ ወርቀዘብና መቶ ቁጥር ወይም አረንጓዴ የምንለው አይነት ጥለት ናቸው። እነዚህ ከለሮች ሲሰባጠሩ እንዴት እንደምታምር እዩት። ከዳርና ከዳር ያሉት ፍሬሞች ደግሞ እጅግ በጣም ነው የሚያምረው። በዛ ላይ አምስት አርብ ነው። ቤተክርስቲያን ለምትሄዱ እናቶች ለቤተክርስቲያን ፏ ነው። በጣም ቆንጆ ልብስ ነች። አምስት አርብ ነው። ሁለት አይን መነን ነው። ነጠላው ትልቅ ነው። የአንገቱን ስታይል በምትፈልጉት መልኩ ይሰራላችኋል። ነጠላውን እያት አታምራ? በጣም ነው ምታምር። ቆልጭ ያለችና ቀልብጭ ያለች ዲዛይን ነች። በጣም ለምታምር ነጠላው ላሳያችሁ። ብዙ ጊዜ ለቤተክርስቲያን ምናምን ስለሚፈልጉት ነጠላው ጉዳይ ያሳስባቸዋል። ነዛ ነው። ነጠላው ሁለት ሜትር ከሰላሳ አካባቢ ሆናል ይሆናል። ትልቅ ነው። በቂ ነው ለቤተክርስቲያን ክርስቲያን ለመልበስ እንደዚህና አጣፍቶ ለመልበስ በቂ ነው። እዛዙት በያላችሁበት እናደርሳለን። ይሄ ልብስ እንደምታዩት እጅግ በጣም የሚያምር ካሁን በፊት በፒንክ በቀይ ያሳየችው ነበር ካስታወስከ አሁን ደግሞ በዚህ ከለር በትልቅም አለው እንዴት እንደምታምር እዩዋት። ሁለት አይነት ከለር ነው። እችም ስትለብስ እጅግ በጣም ነው የምታምረው። አራት አርብ ነው። አርቡ በጣም ነው የሚያምረው። ነጠላውን አድርጌ ላሳያችሁ እንዴት እንደምታምር እዩዋት። በጣም ቆንጆ ናት። አልቆለት ይሄ አስራ ሶስት ሺህ ብር ነው። ማዘዝ ትችላላችሁ። ከፈለጋችሁ ቀይ ከለር አለው፣ ፒንክ ከለር አለው፣ እንዲሁም ይሄ ጎመኔ ከለር አለው። ኦርደር ማድረግ ብቻ ነው። አርቡ ግን አራት አራት አርብ ነው። ሌሎቹ አምስት ስለሆኑ ይሄም አምስት እንዳይመስላችሁ፣ ይሄ አራት አርብ ነው። በምትፈልጉት ስታይል ይሰፋል ይጠለፋል። ይች ጥለት እንደምታዩት እጅግ በጣም የምታምር በጣም ቆንጆ ነች። እንዴት እንደምታምር አዲስ ነገሮች ከነገራችን ላይ አንድም ፍሬ ያልሸጥኩትም ገና እንደመጣ ነው። እንዴት እንደምታምር እዩዋት። በጣም የምታምር ቀጭን ጥለት አምስት አርብ ነው። በዛ ላይ አምስት አርብ ነው። እጅግ በጣም ነው የምታምረው። ዲዛይኗ ከባድ ዲዛይኖች ከነገራችን ላይ ቀላል ያለች ዲዛይንም አይደለችም፣ ከባድ ናቸው። አንዳንዴ ሰፊ ጥለት በጣም ሰፊ ሆኖ ቀላል ዲዛይን አለ፣ ቀላል ብር ነው የሚሸጠው። ቀጭን ጥበብ ሆኖ ደግሞ ጊዜ የሚፈልግ አለ። በቃ እንደዚህ የእውነት የጥበብ ዲዛይኖች እ እንዴት እንደምታምረው ዩዋት። ከፈለጋችሁ ዳብል አድርጌ ማሸመንላችኋለሁ። የዋጋ ጉዳይ ነው እንጂ ይሸመናል። ሰፋ ማለት ነው ሰፋ ማለት አቅ ይሄ እንደዚህ ሁለት ነው መሸመን ይችላል። አልቆላትቻ አስራ አምስት ሺ ብር ነች። በጣም ቆንጆ ጥለት ነች። ተሎ ኦርደር አድርጓት። በብዛት ከፈለጋችሁ ደግሞ ጊዜ ይፈልጋለሁ፣ ይሸመንላችኋል። የራሴ ሸማኔ ነው የሰራው። ከነገራችን ላይ በጣም ነው የሚያምረው። ወደዚህ ራሱ አርቡ ሰፊ ነው ነጠላው። ወደዚህ ደግሞ ጭራሽ ትልቅ ነው ሁለት ሜትር ከአርባ አካባቢ ይሆናል። በጣም ነው የሚያምረው። የራሴ ሸማኔ ስለሆነ ይሄ እንደፈለግኩ ነው የማሸም ነው ማለት ማሳጥረው አስረዝመው ማለት ይችላለሁ። እና ኦርደር አድርጎት በያላችሁበት እናደርሳለን። እቺ ቀጭን ጥበብም እንዴት እንደምታምር የቀጭን ጥበብ ፍላጎታችሁን በቃል እናስወጣላችሁ ነው። በደምብ ሰርተን ሰርታል። እንዴት ቆንጆ እንደሆነች ይዋት። በጣም ነው የምታምረው። እዛ በላይችም አምስት አርብ ነች አምስት አርብ ናቸው። እጅግ በጣም ነው የምታምረው። በቀይ ከለር አለው፣ በዚህ ከለር አለው። ይሄ የራሴ ሸማኔ ነው። የአሁን ልብስና ይሄን አንድ ሸማኔ ነው የሚሸምነው። ያንቺ ባለሙያ ነው፣ የኔ ባለሙያ ነው። እነዚህ ጥለቶች ብዙ ጊዜ ይገባሉ፣ ግን ቪዲዮ ሳይቀረጽ ከስተመር ድንገት እስክ ሲመጣ አዟቸው ነው የሚሄደው። ለትልቅ መጥተው መረገባቸው ነው የሚሄዱ ለት ሌላ ነው ሊያዙ መጥተው እንደዚህ ቀጭን ጥበብ በአጋጣሚ ስለሆነ የሚገኙ አዘውት ይሄዳሉ። ለዛ ነው እንዴት እንደምታምር እዩ። ያዩት ነጠላው ስፋቱ ሁለት ሜትር ከአርባ ይሆናል። ያው የራሴ ሸማኔ ስለሆነ ነጠላ ከፍ አድርገሽ የምንምለው እኔም ነጠላ ትልቅ ነው የምወደው። ዋጋው አልቆለት 12 ሺ ብር ነው። እዛው እያላችሁበት እናደርሳለን። ይቺ ልብስም እንዴት እንደምታምር ያት ቀይ ወይም የቀይ ቡኒ ቀይ ሰው የቀይ ቡኒ በርገንዲ ከለር ነው። በጣም ነው የምታምረው። እጅግ በጣም ቆንጆ ልብስ ነች። የትልቅ ትልቅ ጥበብ ዲዛይን በትንሹ ተሰርቶ ነው ካየው ጥበቡ። ይሄ ለትልቅ ጥበብ የሚሆን ዲዛይን እንደዚህ መሰራት የሚችል አይነት ጥበብ ነው፣ ግን በትንንሽ ውስጥ ከስተመር ትንንሽ ልብስ እየፈለገ ነው ብየው ሸማኔው ጠበብ አርጎ ነው ያመጣው። በግሪን ከለር አለው፣ በዚህ ከለር አለው። በምትፈልጉት ከለር ኦርደር ማድረግ ትችላላችሁ። አምስት አርብ ነው። ከአስተምሮች ለሰርግ ሰርች የላቸው ለዳግም ትንሳኤ በጣም ነው የወደዱት። ይሄን ልብስ ሰርች የላቸው ማለት በጣም ነው ያማረላቸው። እንዴት እንደሚያምሩት። ዋጋው አልቆለት 14 ሺህ ብር ነው። ይህም አምስት አርብ ነው። አምስት አርብ ነው። አምስት አርብ የማይፈልግ ሰው አንዱ አርብ ተቀንሶ መሰራት ይችላል። እጅግ በጣም ነው የሚያምረው። ከወገብ በላይ ደግሞ ሁለት አይመን እንደምንጠቀመው ለምንድን ነው የምንጠቀመው? ሁለት አይመን እንዳይነጫጭ፣ ጸጉር እንዳይወጣ፣ እዚህ ጋር ምናምን ዝግዝግስክ እንዳይል በቃ እንደዚህ ለጥ ይላል። አየኸው አሁን ይሄ ምንም አይነት ጸጉር የለውም። ስታይ እንደዚህ ጸጉር አያወጣም። ሁለት አይ መሆንን ሲሆን፣ ነጠላዋን እያት እንዴት እንደምታምር ከዚህ ጠጋ ስትል። በግሪን ከለርም አለው በዚህም አለው። ነጠላው ትልቅ ነው። ለቤተክርስቲያን ይሆናል። ለምን እነዚህ ልብሶች በትእዛዝ ነው የምናሸምናቸው። ሁለት ሜትር ከአርባ አካባቢ ይሆናል። ነጠለው እንዴት ትልቅ እንደሆነ እዩት። ኦርደር አድርጉት በያላችሁበት እናደርሳለን። ይሄ ልብስም እንደምታዩት እጅግ በጣም የሚያምር። አሁን በፊትም ፖስታ አርጌው ነበር ካስታወስክ። ያም ፖስታ አይተው ሌላ ማሸምነውኛል። እንዴት እንደምታምር በጣም የምታምር የከለር አገባብ ያለው ነው። በዚህኛው ነው የሰራውላቸው ዳብል አረኩት ማለት ነው። በአንድ ነው ፖስት አድርጌው የነበር ካስታወስ፣ እንደዚህ ነበር። ቀጭን ነበረች መጀመሪያ በዚህ ሳይዝ ነበረ። ይሄ አንድ ይጨመርልኝ ያሉና አንድ ተጨመረላቸው፣ ሰፋ ብሎ ተሸመነ ማለት ነው። እንዴት እንደሚያምርዩት በጣም የምታምር ከለር አገባብና ከለሩ ለእኔ ራሱ እስካሁን አልገባኝም። ይሄ ከለር በጣም የሚያምር ከለር፣ በቃ ደስ የሚል ከለር ነው። ልኬላቸውን በጣም ወደውታል። እንዴት እንደሚያምርዩት ዋጋው አልቁለት በዚህ አስራ ሁለት ሺህ ብር ነው። ነጠለው ቀሚሱም ይሄ እንደዚህ ሳይዝ ነው። በጣም ነው የሚያምረው። በዚህኛው ደግሞ አስራ አምስት ሺህ ብር ነው። ያው ዳብል አድርጌ ስላሸመንኩት ማለት ነው ዳብል የተሸመነው፣ በጣም ነው የሚያምረው። ይሄም አምስት አርብ ነው። ይሄም አምስት አርብ ነው። ከፈለጋችሁ በእጅ ጥልፍ መታዘዝ ይችላል። ከፈለጋችሁም በማሽን ጥልፍ ቢሰራ በጣም ያምራል። ወራጅ ሰርቼላት ምልክ አስተማሪ በጣም ነው የወደደችው። ወራጅ መሰራት ይችላል። በቀጭም እንደዚህ ወርዶ እንደዚህ ወርዶ ሲጠለፍ ደግሞ በጣም ያምራል። በምትፈልጉት መልኩ ኦርደር አድርጉ። ቀጭን ጥለት እንግዲህ እስካሁን በጣም የሚያማምሩ ቀጭን ጥለቶች እያሳየናችሁ ነው። ከእነዚህ መሀል የምትፈልጉትም ማዘዝ ብቻ ነው የሚጠበቅባችሁ። እቺ ጥለት እንዴት እንደምታምር እዩት። በጣም የምታምር የከለር አገባቢ ያላት የምታምር ዲዛይን። ይህ እንደ ፈርጥ ነው የገባት። ሄድ ይህ ነገራችን ላይ እነዚህ እንደ ፈርጥ ነው የገቡ። ትነካችኋለህ መሀል ላይ ያለችው ዲዛይን ራሱ በጣም ተምራለች። መሀል ላይ ባለችው ዲዛይን ወራጅ ቢሰራ ራሱ ያምራል። እቺ መሀል ያለችው ዲዛይን ትታያችኋለች። በጣም የምታምር ዲዛይን ነች። አምስት አርብ ነው። ዛሬ ሁሉ ልብስ አምስት አርብ ነው። የማትፈልጉ በአራት አርብም መስራት እንችላለን። እጅግ በጣም ነው የሚያምረው። ነጠላው እስካሁን ሜትር ከሰላሳ ይሆናል እንዲሁ አውቀዋለሁ። በጣም ድምቅ ያለች የምታምር ቆንጆ የሆነች ልብስ ነች። አታምረው? ጠጋ ስትል ከለር ፉልነቷ ታደምቃለች። በጣም ቆንጆ ነች። ዋጋው አልቆለትም አስራ ሁለት ሺህ ብር ነው። አምስት አርብ ነው። በዛ ላይ ከፈለጋችሁ በአራት አርፍ ማሰራት ትችላላችሁ። አምስት አርብ ቢሆንላችሁ ደስ ይለናል። በምትፈልጉት ስታይል ተሰፍቶ ተጠልፎ ይላክላቸዋል። ችንቀጭን ጥለት ደግሞ እንደምታዩት የምታምር ከለር፣ እንደዚህ አይነት ከለር ለምትወዱ ይሆናቸዋል። ሰማያዊ ከለር እና የ74 ቁጥር ነው የምንለው በቁጥር ነው የማውቀው ነኝ። እንዴት እንደምታምር በጣም የምታምር መስቀል መስቀል ናቸው ዲዛይኖቹ፣ ውስጥ ዲዛይኖቹ መስቀል መስቀል ናቸው። እጅግ በጣም የምታምር ከለር ፉል የሆነ እንዲሁም እንደዚህ አይነት ከለር ለምትወዱ ከስተመሮቻችን ይሆናቸዋል። መነኑ ሁለታይ ነው፣ ምንም ጥያቄ የለውም። አርቡ አምስት አርብ ነው። በጣም ቆንጆ ጥለት ነው። ነጠላዋን እያጠጋ ስትል እንዴት እንደምታምር በጣም ቆንጆ ጥለት ነች። ዋጋ አልቁለቴ አስራ ሁለት ሺህ ብር ነው። አምስት አርብ ነው። በዛ ላይ አያችሁት የነጠላው ትልቅነት እስከ ሁለት ሜትር ከሰላሳ አካባቢ በጣም ቆንጆ ነው። እዛዙት በያላችሁበት እናደርሳለን። ከለር ፉል የሆነች ነች እቺ ልብስ በጣም ነው የምታምር። ከአሁን በፊትም ፖስት አድርገናት ነበር፣ ሰው ወዷታል። በጣም ቆንጆ ዲዛይን ነች፣ ቁልጭ ያለች እና እነዚህ ፈርጥ ፈርጥ ዲዛይኖች ናቸው። ታያቸዋለ ፈርጥ ነገር ናቸው። ልብሶቹ እጅግ በጣም ቆንጆ ናቸው። በዛ ላይ አምስት አርብ ናቸው። ሁለታይ መ እስካሁን ያሳየናቸው ልብሶች አጠቃላይ ሁለት አይን መነን ናቸው። አንድ አይን መነን የለንም። ቢኖረን ደግሞ እንነግራቸዋለን። እስካሁን አንድ አይመነን ግን ፖስት አላደረግነውም። እዚህ አሁን ከተቀረጹት ቪዲዮ ላይ ሁለት አይን መነን ናቸው። ነጠላቸው ቆንጆ ነው። አርባቸው ቆንጆ ነው። በዛ ላይ አምስት አርብ ነው። ከፈለጋችሁ ቀጭን ጥበቦችን ወርታች ማስጠለፍ ትችላላችሁ። ጥለቱ በፊት ለፊት እስከታች ድረስ መጠለፍ ይችላል ማለት ነው። ለቤተ ክርስቲያን ለምትፈልጉ፣ ለክርስትና ለምትፈልጉ፣ ለማንኛውም ፕሮግራም ቀጭን ጥለት እንትን አይፈልግም ወቅትም አይፈልግም። ሰንበት ሰንበት ቀን ለቤተ ክርስቲያን ለብሳችሁ የምትሄዱት ከፈለጋችሁ ኦርደር ማድረግ ነው። ነጠላዋ እንዴት እንደምታምር እያት። በጣም ነው የምታምረው። ቆንጆ ነች፣ ቅልብጭ ያለች ዲዛይን ነች። ነጠላው እስከ ሁለት ሜትር ከሰላሳ አካባቢ ይሆናል። ይህም ሸማኔው የራሴ ነው። በምትፈልጉት ከለርም ተቀይሮ መሸመን ይችላል። ዋጋው አልቆለቴ 12 ሺ ብር ነው። ጸድት አድርገን ሰርተን እንልክላቸዋለን። ይሄ ልብስ እንደምታዩት የሚያምር ፐርፕል ነው የሚባለው ቴዲ ፐርፕል አይነት ከለር ነው። መካከለኛ ጥለት ነው። ቀጭን ጥለት አይባልም። መካከለኛ ጥለት እና ግን እጅግ በጣም የሚያምር አዲስ ነገርም ነው። በመሃል እንዲገባ የፈለኩት ለግሩፕም ስለሚሆን ነው። መካከለኛ ጥለት ሆኖ በቀለል ባለ ዋጋ ለሚፈልጉ ሰዎች ይሆናቸዋል። እጅግ በጣም የሚያምር ከለር አገባቡ ሁለት አይነት ከለር ብቻ ነው፣ ብዙ ከለር የለውም። ግን ከለር አገባቡ እና ሪሚክሱ ያምራል። ታምራለች በጣም ይሄን ለግሩፕ ብትለብሱትም ያደምቃቸዋል። ሰርግ እንደዚህ ፕሮግራም ስላለ ብዙ ነገር በጣም የምታምር ጥለት ነች። ዋጋው አልቆለት ደግሞ እርካሽ ነው፣ በቀጭን ጥለት ዋጋ ነው። መካከለኛ ጥለት ነው። አንዳንዴ ሸማኔ የሚሰጠው ዋጋ ነው። ሲቀጥል ደግሞ የዲዛይኑ ክብደት እና ቀለል ማለት የሚይዘው ጊዜ ነው የሚወስነው። ዋጋው አልቁለቴ 12 ሺ ብር ነው። ቸኛዋ መካከለኛ ጥለት ነች። እንዴት እንደምታምር ያት ሁለት ሁለት ከለር ናቸው እነዚህ ይሄ ሞለት ከለር ነው። ይሄኛው ሞለት ከለር ነው። እንደዚህ ደግሞ ዲዛይኖቹ ያምራሉ። እጅግ በጣም ነው የሚያምረው። አርቡ አራት አርብ ነው። ነጠላው እንደዚህ ያምራል። ነጠላው ደግሞ ይሄ በጣም ቆንጆ ነው። ይሄ ዋጋው አልቆለት 13 ሺህ ብር ነው። በጣም ነው የሚያምረው። እንዲህ መካከለኛ ጥለት፣ ሰፊ ጥለት ለማትወዱ ለሰርግም ይሆናችኋል። መካከለኛ ጥለት ሆኖ ቆንጆ ነገር ነው። ያልሰፋም ያልጠበበም፣ ቀጭንም በጣም ያልሆነም ስለሆነ ለሰርግም ለክርስትና ለብዙ ፕሮግራምም ይሆናል። ዋጋው ደግሞ በተመጣጣኝ ዋጋ እንዲሁም ነጋዴ ለሆናችሁ ከስተመሮቻችን ይሆናችኋል። እንዲህ ቀለል ያለ ነገር ወስደው እዛ ጋ አትርፎ ይሸጡታል። ግድ ነው ድካማቸው ስላለ ይሆናችኋል። በያላችሁበት እንልካለን። ኦርደር አድርጉ። ይሄ ልብስ እዩት እንዴት እንደሚያምር በጣም ቆንጆ ልብስ ነው። ቀይ ሁለት ከለር ናቸው እነዚህ የሚገርመው የአንድ ሸማኔ ናቸው። ሁለት ሁለት ከለር በመጠቀም ግን የሚያምር ዲዛይን ይሰራል። በጣም ነው የሚያምረው። ነጠለውም ቆንጆ ነው። ቀሚሱም ቆንጆ ነው። በርገንዲ ከለር ወይም የቀይ ቡኒ ነው። የቀኝ ቡኒ በ49 ቁጥር ወይም ቬጅ ነው የሚባለው። በሁለት ከለር ግን የከለር አገባቡ በጣም የሚያምር ነው። ይህ ዋጋው አልቆለት 13 ሺ ብር ነው። ነጠለው ደግሞ እንደዚህ ያምራል። ነጠለው አያቸው ቤት እንደሚያምሩ ነጠለው በጣም ቆንጆ ነው። እንደዚህ የቀይ ቡኒ ወይም ወይ በርገንዲ ከለር ለምትወዱ ከስተምሮቻችን ይሆናቸዋል። 2 ሜትር ከሀያ አካባቢ ይሆናል ነጠለው። እንዲሁም ሰርግ ላላችሁ ከስተምሮቻችን ይሆናቸዋል። ቀለል ያለ ልብስ መልበስ ትፈልጋለህ። ሁሉ ሰው ከባድ ልብስ ይፈልጋል አይደለም። ቀጭን ጥላቶች ብዙ ጊዜ የቤተክርስቲያን ነው የሚሆኑት ወይም ለሌላ ጥሪ እንደዚህ አይነት ቀሚሶች ደግሞ ለሰርግ መሰራት ይችላሉ። እንዲሁም በግሩፕ ደግሞ ከአንድ ላይ በግሩፕ ከነገራችን ላይ ነጩን ጥለት የሌለው ልብስ ብለብስ እንኳ ያምርባል። ግሩፕ በራሱ ጊዜ የራሱ ውበት አለው። ያሳምርካል። መሰብሰብ ድምቀት ነው እዛ በላይ እንደዚህ አይነት ጥለቶች ደግሞ ቀለል ባሉ ዋጋ የሚሰሩ ልብሶች ስትገዙ ደግሞ በጣም ያደምቃቸዋል። በጣም ነው የሚያምረው። ኦርደር አርጉት ችልስ ደግሞ እንዴት እንደምታምር በጣም ቆንጆ ልብስ ነች። በግሪን ከለር ነች ቆንጆ ና በትንሽዬ ዲዛይን ግን ድምቅ ያለ ልብስ። ይሄ እንደ ትልቅ ጥበብ ነው፣ ድምቀቱ፣ የከለሩ ድምቀት እንደ ትልቅ ጥበብ ነው። እንደምታዩት ቀይ፣ ቢጫና ግሪን መደብ መሀል ያለችው ዲዛይን እጅግ በጣም ነው የሚያምረው። ይሄ የሆነ ሰዓት በጣም ውድ የሆነ ልብስ የነበረ ልብስ ነው አስታውሰዋል። ሌላም ከለር አለው። በጣም ቆንጆ ልብስ ነው። መነኑ ሁለት ታይም መነን ነው ነጠላዋ። እንደዚህ ታምራለች። እንዴት ቆንጆ እንደሆነች እያት። ነጠላው ዋጋው አልቆለት። ይሄም አስራ ሁለት ሺ ብር ነው። በጣም በርካሽ ነው። ግሩፕ ለመልበስ ለምትፈልጉት እጅግ በጣም ያደምቃችኋል። ነጠላው ትልቅ ነው። ነጠላው እስከ ሁለት ሜትር ከሰላሳ አካባቢ ይሆናል። ይሄ ያስታውቃል። እንደዚህ መነን ምንም ጥያቄ የለም። ሁለት ታይ መነን ከወገብ በላይ ሁለት ታይ መነን የምንጠቀመው የአንገት ዲዛይን በምትፈልጉት ስታይል ይሰፋል፣ ይጠለፋል። ከእናንተ የሚጠበቀው የምትፈልጉትን ልብስ ፎቶ አንስታችሁ ወደ እኛ ቴሌግራም ወይም ዋትሳፕ መላክ ነው። በጥራት ሰርተን እናደርስላቸዋለን። ችኛዋ ልብስ ደግሞ እጅግ በጣም የሚያምር የከለራጋው ይሄ በትልቅ ም አለው፣ ከነገራችን ላይ በጣም በሰፊ ም አለው። ከሰፊው መሀል ትንሿ ዲዛይን ተወስዳል። እንደዚህ የተሰራችው በጣም ቆንጆ ልብስ ነች። ሰካራም ከለር ወይም ሽርብ ነው የሚባለው፣ እንደዛ ነገር ነው። ይሄ የተለያየ ከለሮች ተወስደው ነው የተሰሩት። እንዴት እንደምታምረው ያው በጣም ነው የምታምረው። አራት አርብ ነች፣ መካከለኛ ጥለት ነው ግን አራት አርብ ነች። ይቺ አምስት አርብ አይደለችም። ዋጓል ቁለት ይሄ አስራ ሁለት ሺ ብር ነው። ይሄ በግሩፕ የምታዙት ያምራል። ዝም ያለ ነው፣ ዝም ያለ ነው። በጣም የሚያምር የከለር አገባብ ያለው ነው። በጣም ቆንጆ ነች። መነኑ ምንም ጥያቄ የለውም። ሁሉም ልብሶች ሁለት አይ መነን ናቸው። ከወገብ ስር እንጠቀባለን። ላስቲኩ ደግሞ የኛ ቤት እንደፈለጋችሁ ይሰፋል፣ ይጠባል። እንደዛ ነው የሚሰራው አሁን ላይ በጣም ነው የሚያምረው። የምትፈልጉትን የቀጭን ጥበብ ፎቶ አንሳችሁ ልካችሁ ኦርደር ማድረግ ነው። አዘውትራችሁ የምትለብሷቸው በማንኛውም ጊዜ፣ ለቤተ ክርስቲያን ለተለያዩ ፕሮግራሞችም የምትለብሷቸው አልባሳት እያሳየናችሁ ነበረ ማለት ነው። እንደወደዳችኋቸው ተስፋ እናደርጋለን። ወዳችኋቸው ከሆነ ሁልጊዜም እንደምንላችሁ ስልክ እናስቀምጣለን። የኮመንት የመጀመሪያ ቦታ ላይም ስክሪን ላይ ስልኮች እናስቀምጣለን ማለት ነው። በማንኛውም ጊዜ መደወል ትችላላችሁ። የዛሬውን በዚህ አበቃን። ሳምንት አዳዲስ ነገር ደግሞ ይዘን እንመጣለን። በያላችሁበት ሰላም ሁኑ።